እንኳን ህፃናትን ቀርቶ አዋቂንም ሰው እንዴት ከዚህ ሱስ ስክሪን ገዢነት ነፃ ማውጣት ይቻላል የሚለው መፍትሄ መላ ከማሳወቄ በፊት በዚህ ቪዲዮ መጨረሻ ላይክ፣ ሰብስክራይብ ማድረግ አይርሱ። መፍትሄው ይህ ነው። በዘላቂነት ከሞባይልም ሆነ ከኮምፒውተር ሱስ ለመላቀቅ ዘውትር ሁል ጊዜ ስልክን ብሉ ላይት ፊልተር ኦን አድርጎ መጠቀም። ለአዋቂዎችም ሆነ ለህፃናት ብሉ ላይት ፊልተር ኦን ተደርጎ እንዲጠቀሙ መፍቀድ ይቻላል። አንዳንድ ወላጅ ከጭንቀት የተነሳ ስልክ መጠቀም የሚከለክሉ አሉ። ፍጹም መከልከል መፍትሄ አይ። አይሆንም፣ ጭራሽ ያባብሳል። ብሉ ላይት ፊልተር ኦን ተደርጎ ስልክም፣ ታብሌትም፣ ላፕቶፕም ሰው እንዲጠቀም ሲፈቀድለት ከዚህ በፊት ስክሪን ሲጠቀም እንደነበረው ጊዜ የበለጠ ብዙ ሳል ለመጠቀም ፍላጎቱ እየቀነሰ ነው የሚመጣው። ታዲያ ሌላ ብሉ ላይት ፊልተር ኦን ያልተደረገ ስልክ በአቅራቢያው እንደ ልብ የሚያገኝ ከሆነ ይህን ስክሪን የመተው ልምምድ ጅማሮ ያደናቅፋል። ያንን ኦን ያልተደረገውን ስልክ ኦን ማድረግ ወይም ደግሞ ሌላ ውሳኔ መወሰን። ሁሌ ብሉ ላይት ፊልተር ኦን ተደርጎ ስትሬንጉዙ ተጨምሮ የሚጠቀሙት ስክሪን የእንቅልፍ ሆርሞን ሜላቶኒን ማምረት ሂደትን አያዛባም አያስተጓጉልም እንቅልፍን በፈለገ ሰዓት ሰውነታችን ይተኛል ስልኩም የስክሪን ንቁ አያደርገውም ጭራሽ ስልክ ጣዕም አልባ ይሆናል ይህንን ይሞክሩት በውጤቱም ይገረማሉ ለዛሬ ያበቃው እግዚአብሔር ኢትዮጵያና ህዝቦቿን ይባርክ ሰላም